ቀነኒሳ በቀለ መልካም የ43ኛ አመት የልደት በዓል። ዛሬ ታላቁ አትሌት ቀነኒሳ በቀለ 43ኛ አመት የልደት በዓሉን እያከበረ ይገኛል። ሰላም ጤና ይስጥልኝ! ውድና የተከበራችሁ የዩቲዩብ ቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ነጻነት ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት እንድታደርጉ በአክብሮት እጠይቃለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ሆኑ። ዝነኛውና ታዋቂው ታላቁ አትሌት ቀነኒሳ በቀለ አርባ ሶስተኛ ዓመት የልደት በዓሉን እያከበረ ይገኛል። አንድ ወቅት በገመዳ ሾው ላይ ቀነኒሳ እንዲህ ብሎ ነበር። እውነት ለመናገር በሀገራችን አለኝ ብለ ዘመናዊ ቅንጡ መኪና ይዘ መውጣት ህሊና አይፈቅድም። ምክንያቱም ከቤት ወጥተ እስክትመለስ በየመንገዱ ተቸግሮ ማደሪያና የሚበላ አቶ የሚለምን ብዙ አለ። በዚህ ሁሉ ስቃይ ውስጥ አንተ አለኝ ብለ በዚህ ህዝብ ላይ ልታይ ልታይ ማለት ምን ያደርጋል? አንድ አባባል አለ፣ ድሃ በበዛበት አገር ሀብታምም ድሃ ነው። በየመንገዱ የምታየው ሁሉ እናትህ፣ አባትህ፣ እህትህ፣ ወንድምህ ነው። ታዲያ ማ ላይ ነው ይህንን የምታደርገው? ስለዚህ እኔ የማሽከረክረው መኪና በጣም የወረደ ባይሆንም መካከለኛ ነው። ቀነኒሳ በቀለ የኢትዮጵያ ባንዲራ በዓለም አቀፍ መድረኮች ላይ ከፍ ያደረገ አንበሳ ነው። የሚከተሉትን ታላላቅ ስኬቶች አስመዝግቧል። ሶስት ጊዜ የኦሎምፒክ ሻምፒዮን፣ አምስት ጊዜ የዓለም ሻምፒዮን፣ 26 ጊዜ በዓለም አቀፍ ውድድሮች አንደኛ በመውጣት እነዚህን አስመዝግቧል። ለዚህ ታላቅ አትሌት መልካም ልደት እንመኛለን እንኳን ተወለድክ ቀነኒሳ አንበሳው እንበለው መልካም ልደት መልካም ምኞታችሁን ግለጹለት እንግዲህ ጀግናው አትሌታችን በአለም ደረጃ ይሄንን ሁሉ ድል አምጥቶልናል አንበሳ ነው በዚህ ሰዓትም ደግሞ አርባ ሶስተኛ የልደት በዓሉን እያከበረ ይገኛል እንደምታዩት ከ ሶስት ልጆቹና ባለቤቱ ጋር ፎቶ ላይ እንደምትመለከቱት ሶስት ልጆች አሉት። እግዚአብሔር በትዳርና በልጅ ባርኮታል። በጣም ደስ ይላል። ከዚህ በፊት ሰሞኑን አይታችሁ ከሆነ ገለቴ ቡርቃ በጣም ብዙ ስቃይ ደርሶባታል። ንብረቷን እንዳለ አታ ባዶ እጇን ቀርታለች። ያስመዘገበችውን የሮጠችበትን የሰራችሁን እንዳለ ብሯን ተበልታለች፣ ንብረቷን ተበልታለች። ጎዳና ለወጣ ነው እያለች ነበረ። እንግዲህ እንደሰማችሁት ይሄ አትሌት ቀነኒሳ ግን ስኬታማ እንደሆነ ይታየኛል። ስኬታማ እንደሆነም በስነስርዓት ያስታውቃል። እንግዲህ አንዳንድ አትሌቶች እንደዚህ ስኬት ላይ ሲደርሱ የአለማችን የሀገራችንን የሚያስጠሩ አትሌቶች እንደዚህ ስኬት ላይ ሲወጡ በጣም ነው ደስ የሚለው እንደ ገለቴ ቡርቃ ደግሞ እንደዚህ ሲበሉ በጣም ነው የሚያሳዝነው። ለምን ገለቴ ቡርቃ እንግዲህ እንደምታውቁት ልጅ እንኳን አልወለደችም። እንግዲህ ትዳር ከያዘች ጊዜ ጀምሮ ሲቆጠር እሷ እንዳለችው ከሆነ በሁለት ሺህ ዓመተ ምህረት ነው እንግዲህ ያገባችው። ከሁለት ሺህ ጀምሮ ዛሬ ሁለት ሺህ አስራ ሰባት ነው። አስራ ሰባት ዓመቷን ተበልታለች ማለት ነው። እድሜዋም ነው የተበላው። ኦሬዲ፣ ወደ 18ኛ ዓመት ማለት ነው። መስከረም ላይ 18ኛ ዓመት፣ 18 ዓመት እድሜዋ ጊዜዋ ተበልጧል። አስቡት እንግዲህ፣ አስር ዓመት አብራው ኖረች። አሁን ከተፋታች ሰባት ዓመት ሆናት። አልወለደች፣ ምን አላለች ወይ ሌላ ትዳር አልያዘች። እድሜዋ ጊዜዋ ባከነ ማለት ነው። አስቡት፣ እቺ አትሌት መሮጥ ከጀመር ከጀመረች 1994 ነው እንግዲህ ያለችው፣ 1994 ከሆነ አሁን 2018 ነን። ወደ 23 24 አመት ገደማ ሮጣለች፣ ለፍታለች፣ ላቧን ጣብ አርጋለች። እንግዲህ ምን ያክል ላባቸው እንደሚንጠባጠብ እንደውሃ ታቁታላችሁ። ይህን ሁሉ ላቧን ጣብ አድርጋ ባዶ እጇ ናት። ሁሉ ነገሯን የባከ ነው። እድሜዋ ባክኗል፣ ጊዜዋ ባክኗል፣ ብሯ ባክኗል። በቃ ሁሉ ነገሯን ነው ያጣችው። እንግዲህ ጸሎት ልታደርጉላት ይገባል፣ ልናደርግላት ይገባል። ምክንያቱም በጣም ችግር ላይ ናት። ሰው የገንዘቡ የንብረቱ ብቻ ሊመስለው ይችላል፣ ግን ጊዜዋ ሁሉ ነገሯ ባክኗል። እና እግዚአብሔር ይርዳሽ ገለቴ፣ አይዞሽ ገለቴ ብሏል ቀነኒሳ። አይዞሽ፣ አሁንም ቢሆን ደግሞ መሮጥም ትችያለሽ፣ መቀጠል ትችያለሽ፣ ገና ነሽ እናትሽ እንግዲህ ቢያስምሉሽም እናቷ አስምሏታል፣ እንዳትሮጥ። ግን ቢያስምሏትም ጭንቀት ላይ ስለሆነች ነው። አሁን ጭንቀቷን ሙሉ ለሙሉ ከውስጧ አስወግዳ በስነስርዓት ተዳኝታ ንብረቷን ቢመለስላት መሮጥ ትችላለች። እናትየው ቢያስምሉም እንድትረጋጋ ስለፈለጉ ነው። ከተረጋጋች ደግሞ መሮጥ ትችላለች። ከዚህ በኋላም ሀገርን ማስጠራት ትችላለች። እግዚአብሔር አምላክ ይርዳሽ ላለው ቀነኒም ደግሞ ቀነኒሳም ደግሞ እንኳን ተወለድክ መልካም ልደት ይሁንል ብያለሁ ቀነኒ ጀግናው ወንድማችን መልካም ልደት በሉት እናንተም ኮሜንት ላይ ደግሞ ለቻነል የአዲስ ከሆናችሁ በባካችሁ ሰብስክራይብ አድርጉኝ ላይክ አድርጉ ቪዲዮዬን ስለተከታተላችሁኝ እጅግ በጣም ከልብ አመሰግናለሁ መልካም ጊዜ ይሁንላችሁ በሌሎች ቪዲዮዎች እስክንገናኝ ቸርሰንብቱ